ዛሬ ጨረቃዎቹ ከብዙ መናፈቅ በኋላ ዩቲዩብ ላይ መጥተዋል። በእርግጥ ኢንስታግራም ላይ እና ቲክቶክ ላይ አሉ ግን ደግሞ ዩቲዩብ ላይ አንድ ላይ እነሱ ማየት የብዙዎቻችን ፍላጎት ነው። ስለመጡት ደስ ብሎኛል። ነገር ግን ለዛሬ ለቡራ በጣም ከባድ ነው። የተናደደበት እና የተበሳጨበት ቀን ነው። ቤተሰቦች ሀይምዬ እንግዲህ ያው ቡታጅራ ተመልሳለች። ስለመጣች ደስ ብሎኛል፣ ምክንያቱም በእርግጥ ኢንስታግራም ላይ ቲክቶክ ላይ አልጠፉም እንዳናፍቃቸው ብለው ይለቃሉ ቪዲዮ፣ አንዳንድ ነገሮችን ፖስት ያደርጋሉ። ግን ደግሞ ዩቱብ ላይ ሁለቱን በአንድ ላይ ማየት ብዙዎቻችን ናፍቀውናል፣ የብዙዎቻችንም ፍላጎት ነው። እንግዲህ ዛሬ ስንጠብቃቸው ነበረ መተዋል ቤተሰቦቼ፣ እንግዲህ ሀይሚዬ ቡራን የተወሰነ ፕራንክ አድርጓል። ለይ ማለት እኔ አሁን የተረዳውት ነገር ምን መሰላችሁ ቤተሰቦቼ፣ ሀይሚ ያን ነገር ፕራንኩ ስታደርገው በጣም ቀላልና ሲምፕል ነበር፣ እንዲያውም እየሳቀሽ ነበር ነገሮቹን ሲያወሩበት የነበረው ከፍስ ጋር። ግን ያ ነገር መልእክቱ ቡራ ጋር ሲደርስ በጣም ከባድ ነው የሆነው። ያከበደበት ደግሞ ምንድነው ካላችሁ፣ ሀይሚዬም በጣም ነው የሚወዳ ከምታስቡት በላይ። ሲቀጥል ደግሞ ናፍቆት አለ፣ በጣም ናፍቆታል ስላችሁ ሶስት ቀን ነው ምናምን ተላዩት ኛ ሶስት ቀን ኦር ሁለት ቀን ነው እሷ ዛ የነበረችበትን ጊዜ ያው፣ ከስርግ ውጭ ሌላ የሚያገናኛቸው ነገር የለም። ደግሞ የተሰጣት የተሰጠው መልእክት ወይም ፕራንኩ በጣም ከባድ ነበርና። ቤተሰቦች ቡራ በጣም ነው የተበሳጨው። ማለት የሚያደርገውን ሁላ ያሳጠው እና እኔ መጀመሪያ ላይ ሳይሆን ማለት ነው እንዲሁም ብራንኩ ምናምን ሀይምዬ ስታወራበት በጣም ቀላል ነበር የመሰለ ለእኔ ራሱ ማለት ነው፣ ግን ቁጭ ብዬ አሰብኩት፣ መልእክቱ በጣም ከባድ ነው ቡራ ጋር ሲደርስና፣ ምን ነገር ተማርሁበት መሰላችሁ? እናንተ በህይወታችሁ ላይ ቀላል ነው ብላችሁ ያሰባችሁት ነገር ግን ደግሞ ሌላ ሰው ጋር ሲሄድ በጣም ከባድ እንደሚሆን ሁሉም እንዳሳቡ እንዳስተሳሰቡ ልዩነት እንዳለው ነው የተረዳሁትኝ። ና መጀመሪያ ሀይሚዬ እንግዲህ ያው ቡታጅራ እንደመጣች መጀመሪያ ለፍጼን የደወለችው የደወለችው ደግሞ ቡራን ሰርፕራይዝ ማድረግ እፈልጋለሁ፣ በቃ አንተ ትጠራዋለህ ከዛ ደግሞ እኔ ጥምጥም ብዬ አቅፈዋለሁ ምናምን ነገር ነበር፣ ቀለል ላርጋት ስትል የነበረው ና በመጀመሪያ የተወሰነ እናስጨንቀው ከዛ አለ አይደል? ማንም ሰው የሚያደርገው ነገር ነው በነገራችን ላይ የሆነ ያስጨንቁና ከዛ ሰርፕራይዝ የሚባል ነገር አጋጣሚ ብዙ ቪዲዮዎች አይታችሁ ይሆናል ይችላል እና እንደዛ ነበር ያሰበችው፣ ቀለል አርጋ። ግን ደግሞ ቤተሰቦች አስቡት ቡራ ሀይሜ በጣም ናፍቀዋለች። ከምታስቡት በላይ በጣም ነው የሚወዳት በጣም የሚያፈቅራትኝ። ማለት የእሷን ክፉ እንኳን አይደለም እሱ እኛ ራሱ መስማት አንፈልግም። ገባችሁ አደለ? በእርግጥ ነገሩን ቁጭ ብላችሁ ካሰባችሁት በጣም ከባድ ነው። በተለይ ለሚወድ ሰው ና ለሚናፍቃችሁ ሰው በጣም ይከብዳል ና ምንድነው፣ እንግዲህ ያው ተዘርፋለች። በፖሊስ ስልክ ነው የተደወለለኝ። እንደገና ደግሞ በቃ ከባድ ነገር ደርሶባታል ይመስለኛል እያለ ነበር። ፍጼ ፕራንኩ ነው የሰራውኝ እና ግን ብታምነ ባታምነ በጣም ቡራ በጣም ነው የተጨነቀው። ምን ማድረግ እንዳለበት ራሱ ግራ ነው የገባው። ማለት የተወሰነ ቢያስተውል እኮ ቡራ ማለት ነው ፈጽ ሁለት ስልክ ይዞ ነበረ። አንዳንድ ጊዜ ስደነግጡ ምን እንደምታደርጉ ራሱ አታቁምና፣ እንዴት ነው በፖሊስ ቁጥር የተደወለል። በቃ ጸሎት ሁላን የጀመረው። ወይኔ ፈጣሪ፣ ከሀይሚ ጋር ማን የሄደው፣ ለማን መደወል አለብኝ፣ ሀይሚን እንዴት ማግኘት አለብኝ። ስልኳን ሲሞክር እራሱ አይሰራም ነበርና ሲትሮፍ ወይንም ደግሞ ዘግተዋል ወይንም ሲችፍ አድርገዋለች እና ስልኳ ራሱ አይሰራም ና ነበረ። በቃ ፖሊስ ጣቢያ ሄድን። ኮንታክት ካላችሁ እና ጠራ በጣም ላይ ተጨናነቀው ቤተሰቦቹ ከምታስቡት በላይ ማለት ነው። እኔ እንደዚያ ሲሆን እንደ ዛሬ አይቼው አላቅም። ማለት ይናደዳል እኮ ቡራ ግን መለስ ብሎ ደግሞ ይቅርታ ሲባል ማለት ነው ይቅርታውን ይቀባል። ሀይሚሄኔ በጣም አሳዘነች ማለት በጣም ናፍቆ ነበረ። አላቀፍቱም እኮ ሳያቅፈ ይሄደን ያለችው ተናዶ ትቷቸው ነው ሄደው ቤተሰቦችም ማለት ነው ፍጼንም ሀይሜንም ትቷቸው ነው የሄደው። አንዳንድ ጊዜ ቀላል ነው ብላችሁ ያሰባችሁት ነገር ሌላ ሰው ጋር ሲሄድ በጣም ከባድ እንደሆነ ነው እኔ የተረዳሁት ማለት ነው። በተለይ ደግሞ እኔ ቡራ እንደ ዛሬ ተናዶ አይቸው አላቅም። ሀይሚዬ ስለመጣሽ ግን ደስ ብሎኛል እና ያሰበችው ሀይሜ ምን ነበረ ቀላል በቃ በጣም ሲምፕል ቡራን አምስት ደቂቃ እናስጨንቋለን ከዛ ሰርፕራይዝ አድርገዋል ወኔን ሲያይ ደስ ይለዋል ስለናፈቅኩትም እኔም ደግሞ ስለናፈቀኝ ደስ ይለዋል እኔም ደስ ይለኛል ነበረ ብላ ያሰበችው ግን ደግሞ ቡራ ጋ ሲሄድ መልእክቱ በጣም ከባድ ነበር ቤተሰቦቼ ቡራ ጓ ብሎ በጣም ተናዱ ሀይሚን ሲያቲ በተለይ ሀይሚን ሲያቲ ምንድን ነው ለምንድነው ተጨቃጨቁ ስትለው ጥሯት ነው የሄደውኝና ሀይ ሚዬ በስተ መጨረሻ እንዲ ምን ይሻላል? እኔኮ ናፍቆኛል አላቀፍኩትም ሁላ ስትል እንዴት እንዳሳዘነችኝ። ማልቀስማ ይሻላለች። ምን ማልቀስ ይሻላል? እናቴ አይሻልም፣ ማልቀስማ ምን ይሻላል? ብቻ ናፍቆሻል፣ እሱ ማቀፍ ትፈልጋለች። አሁን ያው ከካሜራ በኋላ ከፍታ ጋር ቤቱ ድረስ ሄደሽ ይቅርታ ጠይቀሽ። ይቅርታ የሚያስብል ነገር አይደለም ልትሉ ትችላላችሁ። ቤተሰቦች ግን ቡራ በ በቡራ ቦታ ሆናችሁ አስቡት። በሀይሚን ቦታ ሆናችሁ አስቡት። በሀይሚ ቦታ ስትሆኑ በጣም ቀላል ነው። እኔም እንደነገርኳችሁ ነው። እሷ መጀመሪያ ስታወራው ምናምን ሲምፕል ነበር ለእኔ ራሱ። ልክ ቡራ ጋር ደግሞ ሲሄድ መልእክቱ ሲያስተጋባ ምንድን ነው የናፈቃት ልጅ ይወድራት ልጅ የሆነ ተጎርታ ላይ ተዘርፋለች ተብሎ ተነግሮ በጣም ደንግጦ ድንብርብር ብሎ ምን ማድረግ እንዳለበት ኢቭን እንኳን

ወደ ሀዋሳ ራሱ ለመሄድ ሀሳቡ ሁላ ነበረውኝ ና መጀመሪያ ግን ፖሊስ ጣቢያ ነው መሄድ ነው የፈለገው። ከዛ ደግሞ አንዳንድ ስልኮችን በሞከር ዛ ያሉትም ማለት ነው። ሀዋሳ ላይ ደግሞ ታውቃላችሁ፣ ሀይሚ ብዙ የምታውቀው ሰው የለም። ሲቀጥል ደግሞ ጠዋት ላይ የሆነ ቪዲዮ ሰርቻለሁኝ ና ፖስት ያደረገችው ነገር አለ። ፎቶዋ በጣም የሚያማምሩ ፎቶዎችን ፖስት አድርጋ ግን ከስሩ የጻፈችው ነገር አለ። የማያልፍ ጊዜ የሚመስሉት እግዚአብሔር ይመስገን፣ በእግዚአብሔር እርዳታ አልፍያችኋለሁ የሚል ማለት ነው። ሜቢ እሱም ደግሞ መልእክት እንዲሰጠው ይመስለኛል ቡራያን ነገር ያደረገችው ብቻ አላቅም። እና ለሌላም ለማንም ሰው ቢሆን ከባድ ነው። በቡራ ሆኖ ቦታ ሆኜ ሳስበው፣ ግን ደግሞ ተነፋቃችሁ ስለሆነ የከረማችሁት መኮራረፉ ይቅር። ወይኔ ሀይሚ ተንሰፈሰበች። የምሬ ነው ምላችሁ ቤተሰቦች እና ያው ሲሄድ እሱን ለመያዝ ሞክራ ነበር፣ ለማቀፍም ለመያዝ ሞክራ ነበር። ብቻ ያው አንድ ጊዜ እንኳን አቅፊያለሁ ትላለች፣ ራሷን ታጽናናለች። እና መቼ አንዳንዴ ያሰብነው ቀርቶ ያላሰብነው የሚሆንበት ነገር አለ ማለት እኛ ያሰብነው በሌላ ነገር ነው ሌላ ቦታ ደግሞ ሲሄድ በቃ ተቃራኒ ሆኖ የምታገኙት ነገር አለና ዛሬ ያን ነገር ነው የተረዳሁትና፣ ሀይሚዬም አስበሽበት አይደለም ቡራ እንደዚህ ይደነግጣል እንደዚህ ይሆናል ብለሽ አስበሽ አይደለም ያደረግሹ። እሱን ነው የተወሰነ አስደንግጠሽ እሱን ማስደሰት ነበር ሐሳብሽ። ግን ደግሞ ነገሮች የተጋራቢጦሽ ሆነው ነው እንደዚህ ቡራ ጓ ብሎ ትቶሽ ሄደው። ቡራ ላይም ደግሞ መፍረድ አትችሉም ቤተሰቦች። ለምን በቃ ስለሚወዳት በጣም ስለሚሳሳላት፣ ለሷ ያለው ሐሳብ ለሷ ያለው ነገር በጣም ትልቅ ቦታ ስለሆነ የምትወዱት ሰው የሆነ ተጎዳ ተብላችሁ ስትነገሩ ኢቨን እንኳን እንደ የልብ ድካ ምናምን ያለበት ኮ ራሱን ሊስትኩ ላይ ይችላል። ቤተሰብ የምትወዱት በጣም የምትንሰፈሰፉለት ሰው የሆነ ነገር ሆነ ደግሞ ከእናንተ ርቆ የማያውቀው ሀገር፣ ሆኖ የሆነ ነገር ሆነ ስትባሉ በጣም የሚያስደነግጠው በእርግጥ ሀይሜ ሀገሩን አታውቀውም አይደለም ግን ደግሞ የምትኖርበት ሀገር አይደለም ሰፈሩ አይደለም ማለት ብዙ ሰው ላታውቅ ትችላለች። እና ያ ያ ነገር ሲጨማመርበት ለቡራ በጣም ከባድ ነው። እውነት ለመናገር የዛሬው ትንሽ ከበድ ያለ ነው ግን ደግሞ ፍጽ እንግዲህ ያው በመሀከላቸው ገብተ ፕራንኩን እንዳገስካቴ ለሀይሚ ማስታረቁንም አንተ የመጀመሪያውን ቦታ መውሰድ አለብህ። በእርግጥ እኳ አይጨክንባትም የምር ሲቀጥል ደግሞ በጣም ናፍቃው ስለሆነ አይጨክንባትም፣ ግን ደግሞ ለጊዜው በጣም ስለተናደደ ነው። ሲቀጥል ደግሞ እቺ መኪና ባትገዛ ኮ ሀይሚዬ ማለት ነው፣ የምሬን ነው ምልሽ፣ ትደርሽበትና ትዩ ነበረ ቢሮ ጥራሱ ሮጦች ትዩ አለች። ና መኪናን አስነስቶ ሲሄድ እንዲያውም ፍጽ ተከተለው እያለች ነበር። መቼም በእግሩ ሮጦ አይደርስበት መኪና ራሱ አስነስቶ ላጥ ብሎ ነው ሄዶ። በሽኮላ ማለት ነው ና የፍቅርና የናፍቆት ነው ነው ቤተሰብ አትፍረዱበት። የምር ሀይሜ ጥፋተኛ ሆና ሳይሆን ስለናፈቃት ስለናፈቀችውና ፍቅርም ስላለ ለእሷ ካለው ሀሳብ ለእሷ ካለው ትልቅ ነገር የተነሳ ነው ይሄ ነገር የተፈጠረው። ለማንም እንደዚህ ከባባድ ፕራንኮች ባትደራረቁ መልካም ነው። ለምን ሁሉ ጊዜ ከባባድ ነገሮችን ስናስብ፣ ስናረግ በህይወታችን እንደዛ ነገር ይገጥመናል። ና ሁሉ ጊዜ መልካም ነገሮችን ለማድረግ በመልካም ነገሮች ለመምጣት ሞክሩ እያልኩኝ ሀይሚዬ ስለመጣች፣ ስለተመለሰች ደስ ብሎኛል። ቡራዬ አይዞን፣ ወንድማለሜ እያልኩ ቤተሰቦች ሰላማችሁ ይብዛ ባይ